ነው። አንደኛ ክርስቲያኖች በመካ ላይ አልነበሩም፣ መዲናም ላይ አልነበሩም። የነበሩት የመን ጠረፍ ላይ ነው። አይሁዶች ብቻ ናቸው፣ እነሱም መዲና ላይ ነበሩ፣ መካ ላይ አልነበሩ። ስለዚህ ስለዚህ ነብዩ መሐመድ የመን ሂደው አያውቁም። አንደኛ ክርስቲያኖች በመዲና የሉም፣ እሳቸው በመካ ነው። ከእድሜያቸው ሃምሳ ሶስቱን ያሳለፉት ሃምሳ ሶስቱን ሰላም እንዴት ናችሁ? እግዚአብሔር ይመስገን። አላህ ዋሹ ብሎ ቢፈቅድም ውስታሱና በዚህ ደረጃ ይዋሹናል ብዬ አልጠበኩም። ሱራ ስድስት መቶ ስድስት ልቡ በእምነት የረጋ ከሆነ በክደት ቃል በመናገር የተገደደ ሰው ብቻ ሲቀር ይላል። ስለዚህ ከተገደዳችሁ ዋሹ ብሏል። አላህ እና ውስታሱና ተገደው ነው ወይ? ማንን ነው የሚዋሹት? እኛን ነው? መሐመድን ነው? አላህን ነው የሚዋሹት? እንዴት ነው ክርስቲያኖች በመካም ሆነ በመዲናም አልነበሩም ብለው የሚሉት? ወረቃን ረስተውት ነው ወይ ሙሐመድ ነቢይ ነኝ ብሎ እንዲያስብ የልቤ ልቤ የሰጡትን ሽማግሌ እረስተው ነው ወይ? በሳሂህ አልቡሃሪ 6982 ላይ ወረቃ ከእስልምና በፊት ክርስቲያን እንደነበረ። እንግዲህ ከዚህ ሀዲስ የምንረዳው መሐመድ ነብይ ነኝ ብሎ ከመነሳቱ በፊት እስልምና እንዳልነበረ ነው። ምክንያቱም ከእስልምና በፊት ወረቃ ምን ነበረ? ክርስቲያን ነበረ። እንዲሁም ጎስፕልን ወደ አረበኛ ይጽፍ ነበረ። አላ በፈቀደለት መጠን ሽማግሌ ነበረ፣ አይኑም የጠፋ እንደነበረ ሀዲሳቱ ይናገራል። እንግዲህ መሐመድ ነብይ ነኝ ብሎ የተነሳው እኚህ ሽማግሌ አምኑ ነው ለእነ ሙሳ የተገለጠላቸው ናሙስ ነው ብለው ው ፈራ የልብ የልብ ሰጡት ይኸው ነብይ ነኝ ብሎ እራሱን ሾመ ማለት ነው እና እኝን ሰውዬ የረስታችሁ ነው ወይ እንዲሁም ደግሞ ለመሀመድ ቁርሃን ይጽፍለት የነበረው ማ ነበረ በሳሒህ አልቡሃሪ 3617 ላይ አንስ እንደተረከው እስልምናን የተቀበለ አንድ ክርስቲያን ነበረ እና ሱረቱ አልበቀራንና ሱረቱ ኢምራንን ያነብ ነበረ እንዲሁም ደግሞ ለመሀመድ ቁርሃን ይጽፍለት ነበረ በኋላ ወደ ክርስትና ሲመለስ መሀመድ እኔ ከጻፍኩ ከመሰረት ውጪ ምንም አያቅም ብሎ ተቸው ማለት ነው። ያ ሰው ምን ነበረ እምነቱ? መጀመሪያ ክርስቲያን ነበረ፣ ከዛን ወደ እስልምና መጣ፣ ከዛን ወደ ክርስትና ሲመለስ መሐመድ ምንም አያቅም እኔ ከጻፉለት ውጪ እያለ ይተቸው ነበረ ማለት ነው። ታዲያ አጠገቡ ክርስቲያኖች አልነበሩም? ሊያውም ቁርአን የሚጽፍለት አካል ማለት ነው። እንግዲህ ምን ይጻፍ? ራሱ መሐመድ የሚያውቀው ነገር የለም። ምክንያቱም እኔ ከጻፍኩለት ውጪ መሐመድ ምንም አያውቅም ብሎ ስለተናገረ ማለት ነው። በኢሳ ጉዳይ እንወያይ ብለው የመጡት ክርስቲያኖች መሐመድ እንረጋገን ብሎ ያባረራቸው ሱራ 3 61 እውቀቱም ከመጣለ በኋላ በእርሱ በኢሳ የተከራከሩህን ሰዎች ኑ ልጆቻችንና ልጆቻችሁን፣ ሴቶቻችንና ሴቶቻችሁንም፣ ነብሶቻችንና ነብሶቻችሁንም እንጥራ ከዚያም አጥብቀን አላህን እንለምን፣ የአላህም ቁጣ በውሸታሞቹ ላይ እናድርግ በላቸው ብሎ ይላል። ስለዚህ የናዝራን ክርስቲያኖች በኢሳ ዙሪያ ሊከራከሩት ሊወያዩት እውነቱ ስላላቸው ሲመጡ እንረጋገን ብለዋላቸው ማለት ነው። እንግዲህ የመሐመድ አላህ ፓንት ሲጠፋ የቁርሃን አያ ወርዳል። ሚስቶቹ ሲያምፁ የቁርሃን አያ ያወርዳል። ከሰራተኛ ጋር ተኝቶ ሲያዝ የቁርሃን አያ ያወርዳል። ከቤቱ ሰዎችን ውጡ ለማለት የቁርሃን አያ ያወርዳል። ሴቶች ራሳቸውን አሳልፈው እንዲሰጡት የቁርሃን አያ ያወርዳል። ለዚህ ሁሉ ነገር ለራሱ ፍላጎት የቁርሃን አያ ያወረደ፣ በኢሳ ዙሪያ ግን እንከራከር፣ እንወያይ፣ እኛ ጋር እውነት አለ፣ የአንተ ኢሳ ውሸት ነው ብለው ሲመጡ ኑ ተረጋጋም ብሎ ነው የመለሳቸው።